ዛሬ እንግዲህ ልዩት ባለ ነገር መጥቼላችኋለሁ፣ ማለት ነው። ዛሬ ሰላጣ ነው፣ የክድራዎች ሰላጣ ነው የሰራሁትላችኋለሁ። በመጀመሪያ ሼር ላይክ ኮሜንት በማስቀመጥ ቤተሰብ ሆኑ ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ። ቤተሰቦች፣ እንግዲህ አሰራሩ አብረን እናየዋለን ማለት ነው። እዚህ ጋር እንደምታዩት ክብ ዜና አድርጌ ያለው ልክ በዚህ በዚህ አድርቅ አድርጌ አደውላቸዋለሁ እንደምታዩት ማለት ነው። እንግዲህ ሴትዬ ረመዳን ሰው ሊዘይሩ ይሄዳሉ። እንግዲህ እንሄዳለን የፈለግሽው ነገ ነገር ሲል ስትለኝ እኔ ደግሞ ሰላጣ ላይ ስራ ብዬ ማለት ነው ወደ ሰላጣ ይልኩኝ ላቸዋለሁ። ክብዜን አደረቁት እንደምታዩት በዚህ መልኩ ሳይደርስ በቀፈዚህ በዚህም ዳራ ቁጥር አስራቶ እዚህ ጋ ደግሞ ድንስ ጠብሼ ማለት ነው። ድንችን ትንንሽ ድንች አድርጌ ልጅ የሆነ ጊዜ ጠብሼ ውላቸዋለሁ በዘይት ማለት ነው የጠበስኩት። እዚህ ጋር ብትንጃ ነው ብትንጃ ነው ጠብሼ ሁሉንም እላቸዋለሁ እንደምታዩት ማለት ነው። በጣም ነው የሚጣፍጠው። በነገራችን ላይ በጣም ነው የሚያምረው ለምሳሌ ሚጣፍጥ የምላችኋለሁ። አንዳንዴ ቀለል ያለች ምግብ መብላት ጥሩ ነው። ሁሌስ ምን እንትን ማለት ጠጊን ጠጊን ምናምን። ይሄ ደግሞ ሶስ ነው። ሶስ ከሆመስ ሀባው ማለት ነው። ሶስ ሀባው በዝሆ ትማትምና በንትን ድብና ርጌ በነጭ ሽንኩርት አቁላለችው። እሱ ነው መሀል በመሃል ነው ማረግበት፣ እላችኋለሁ። ያው ሁሉም ደረጃ ያለው እንደ ደረጃ ደረጃው ነው የምንሰራው፣ እላችኋለሁ። የዛሬ ሰላጣው ደግሞ ለየት ያለ ነው፣ እላችኋለሁ። ክድራ ነገር አህደር ነገር የለውም ሁሉም የተጠበሰ የተጠባበሰ ነው፣ እላችኋለሁ። በጣም ነው የሚጣፍጠው። በነገራችን ላይ ያው የተዘጋጀውን ታይታላችሁ፣ እንዴት አድርጌ እንደምሰራው ማለት ነው። ሴትዬ እንግዲህ የሰው ቤት እንሄዳለን ስትለኝ፣ እኔ ደግሞ ባዶ እጅ በሮሞዳን መሄድ ያስጠላል ማለት ነው። ከዛ ለምንድን ያለ ሰላጣ አንሰራም ብዬ ወደ ሰላጣ መጣሁ ይላችኋለሁ። እንደምታዩት ድንቹን ድንቹን እንደዚህ ተጠበሰ፣ እንደምታዩት ማለት ነው። በድንጃኑም ጠብሻዋለሁ ማለት ነው። ክብዝም አድርቅ ያለው ሚክስ ነው የምታረጉት። ከላይ በላይ ያረጋችሁ ማለት ነው። ብቻ በጣም ነው የሚያምረው፣ በጣም ነው የሚያምረው እላችኋለሁ እንደምታዩት ማለት ነው። ቀለል ያለ ማይከብድ ሰከን ያለ ምግብ ነው እላችኋለሁ። እንደምትወዱት ተስፋ ያደርጋለሁ እና ሰርታችሁ የምትበሉት ደስ ይለኛል። ያው ድንች ባድንጃን ትጠብሱታላችሁ እንደገና ደግሞ እንትን ማለት ነው ክብዙን ከፈለጋችሁ ፍርን ታደርቁታላችሁ ግን ፍርን የሚደርቀው እንደዚህ ቀላ አይልም ማለት ነው ትንሽ አመዳም ነው የሚሆነው ግን እንደዚህ የጠበሳችሁት ግን ያምራል እንደ እንደበዝኩት ከሽ ከሽ ነው የሚለው እሱን ደግሞ እንደዚህ ታረጉበታላችሁ ሰላጣው ማለት ነው እንትንም ቀቅዬ ያለው ስማ ምን ልላችሁ ነበር? ምንድ ነው እረሳሁት። ቆየኝ በእናታችሁ እኔ ደግሞ እንትን ስን ማለት ነው በጣም መረጋጋት እያሰኛ ልላችኋለሁ። ሲደክመኝ አንዳንዴ ሲደክመኝ ማለት ነው መናገር ራሱ ያስጠላኛ ልላችኋለሁ። እናንተ ምንድን እያስጠላችኋል? ወይ ብስም ላይ አንዳንዴ የሆነ በቃ የሆነ እንትን እንትን አይላችሁ? እንጃ እኔ አልሀምዱሊላህ ስለ ሁሉ ነገር እላችኋለሁ። እና ዛሬ እንግዲህ ይህን ይህን ይመስላል እላችኋለሁ። ታዩታላችሁ፣ ተከተሉ። ሶሱም ሰሪቻ ያለው ሶሱም አለ። ሶሱም የተሰራውን ታዩታላችሁ። ይህን ልጨርስላችሁ ብዬ ነው። እንግዲህ እኔም ትንሱ ጋር እሄዳለሁ ዛሬ ፉጥር እዛ ነን ማለት ነው። ሴትዮዋ ህተዋ ቤት ማለት ነው። እንግዲህ ዛሬ እኔ ደግሞ ባዶ እጅ ሴትዮዋ ግን ያው ግድም የላትም። ቢዝም ባይዝም ደስ ያለሽን ስሪ ነው ያለችኝ። ከዛ ገማት ከምንሰራ ሁሌ ገማት ሁሌ ገማት እጭ ያልኩኝ እና ወደዚህ ጋ ነው የመጣሁት እላችኋለሁ። ግን አንዱ ስልኬ እምቢ ብሎኝ በአንዱ ስልኬ ነው የቀረጽኩት። አሁን በአንዱ ስልኬ ወደዚህ እያስተላለፍኩት ነው እንጂ አንዱ ስልኬ እምቢ ብሎኛል። ይላል ደግሞ እንደምታዩት እዚህ ጋ ሮብ ሮብና እና ናና ናና አርጌ በታለው ሮብ አርጌ በታለው ፍልፍል ፈሳሽ እንደዚህ ማሪ አርጌ በታለው ጨው ማለት ነው። ከዛ እሱን እሱን አደባለቄ እላዩ ላይ ነው ማረገው። ይሄንን ማለት ነው፣ እንደምታዩት ማለት ነው። በጣም የሚጣፍጠው ወላይ፣ በነገራችን ላይ ማለት ነው። ሁሌ ቤት ምን ልስራ ምናምን ከምትሉ እንደዚህ ቀለል ሰርታቸው ብትሰጧቸው ይመረጣል ማለት ነው። እንግዲህ ዛሬ ሙያዬን ይውልኝ ማለት ነው። አንዳንዴ እስቴ እኔ በነገራችን ላይ ትንሽ ጉንፋን ይዞኛል። ይሄ ጉንፋንም እስቴ ከሆነኝ ብዬ ነው እና እንደዚህ ታደርጉታላችሁ። እኔ እንግዲህ ለመሄድ ጓጉቻለሁ። እንግዲህ አንዳንዴ ወጣ ማለት አልወድም ግን ግድ ሆኖ ነው የሚሄደው፣ ማለት ነው። አልወድም እኔ ውጭ መውጣት፣ ውጭ የሚወጣ ነገር አልወድም፣ በነገራችን ላይ ማለት ነው። የሆነ ምክንያት ምናገረዋለ ይቅር ይበለኝ እኔ ሴት ምናምን ሲሉኝ ማለት ነው እዚህም ቤት አይሆን ሌላም ቦታ ከሆነ እንሂድ ምናምን ሲሉኝ ጓደኞቼ ራሱ ማለት ነው። ከተገናኘን ቡሄራ እንሂድ ምናምን ሲሉኝ አልሄድም፣ እናንተ ሄዱ ነው የሚላቸው ማለት ነው። በሱ የመጣ ነገር እና ውጪ ልወጣ አልወድም፣ ግን ዛሬ እስቲ ብዬ ሄድ ብዬ እንትና አልኩኝ። ላችዋለሁ እንግዲህ እስቲ እናየዋለን ማለት ነው። ያው የመጀመሪያ ነው እንግዲህ በነገራችን ላይ አንዱ ስርኬን እምቢ ብሎኛል። በአንዱ ስርኬ ያው እንደምታዩት ማለት ነው። አንዱ ስርኬ በጣም እምቢ ብሎ ያስቸገረኝ ያስቸገረኝ ማለት ነው። በአንዱ ስርጌ ነው የማስተላለፍላችሁ በነገራችን ላይ ማለት ነው። እና በጣም ነው ሁሌ የሚጣፍጠው ማለት ነው። አንዳንዴ እንደዚህ ቀለል ያለ ምግብ ስርታችሁ ብሎ ይመረጣል ማለት ነው። ሁሌ ሩዝ፣ ሁሌ ጌማት፣ ሁሌ ፈጢራ ሹሃዳ አረካት ይህን ይህን እንደዚህ ፍቀሪ እንደዚህ እያለ ራሱን የቻለ ምግብ እንደዚህ መብላት ይመስላል። ማለት ነው። እውነት በነገራችን ላይ ማለት ነው። አንዳንዴ ራሳቸው በድፍረት ዝምብላቸው መስራት ማለት ነው። አሁን አንዳንድ ሰው ከይቶ አውጥቶ ከተግቶ ካወጥቶ ነው ምግብ የሚሰራው ማለት ነው። ግን ራሳቸው በራሳቸው እጅ በልባቸው ነው አስባችሁ ስትሰሩት ማለት ነው የተመረጠ ይሆናል ማለት ነው። በነገራችን ላይ እኛ ኢትዮጵያዎች ምግባችን ይጣፍጣል ማሻላ ምሽ ዝምብሎ እዳ ይጣፍጣል ማለት ነው። ክብዙ ነገር እያ አለቀብኝ ነው ትንሽ እንትን ያረኩት ነው እንደምታዩት ማለት ነው። እንግዲ ዛሬ ሴትዮዋ ነው ያለችኝ ስትል እናንተ አትበሉም እኮ አልኳት እላቸዋለሁ። ምላት ሳጣ ማለት ነው እናንተ እኮ አትበሉም እንጂ መጠባበሳ እክት ሆኖ ነው መስራት ሰራዋለሁ፣ ስራዬ እኮ ነው ብዬ ዝም አልኩኝ። እና ቤተሰቦቼ በነገር ሜሴጅ የገባብኝ እንትን ሲለቁ የመጣብኝ እና አንዱ ስልክ እንትን ሞልቶ ፉል ብሎ ነው መሰለኝ። በአንዱ ስልኬ ስቀርጽ ወደው ይዘጋዋል፣ ወደው ይዘጋዋል። ከዛ አሁን በቃ በዛኛው ስልኬ ነው የቀረጽኩት። ላችኋለሁ ሱ እንዲህ ነው እና በጣም ነው የሚያምሩ በጣም ነው የሚጣፍጠው። ተመልከቱ ማለት ነው እንግዲህ ጾመኛ ነኝ። አታድርቁኝ፣ አታድርቁኝ። ሳሁኑ በስሜ ሞልቶ ጥርግ አድርጎ ነው ወደው ጥርግ ጥርግ የቀረጽኩት እኮ መቼ መሰላቸው? ከትናንት ወዲያ ነው የቀረጥኩት ግን አለቀቁላችሁም ማለት ነው። እንደገና ከዛ ስር ወደዚህ መገልበጡ ላ እና ቤተሰቦች ይህን ይመስላል እላችሁ አለ እና ቤተሰቦች ይህን ይመስላል የዛሬ ቪዲዮ ማለት ነው። ከወደዳችሁ ሰርታችሁ ሞክሩት ብሎት ማለት ነው። ቀላል ነው። ቀለል ያለች ምግብ ናት። ብዙ እንትን የሚል የለም የሚቀለ ምግብ ነው እላቸዋለሁ። እንደ መቶ ተስፋ አረጋለሁ። እና አንዳንዴ የምንሰራ ከምትሉ ይሄን ይመስላል እላቸዋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ፣ መልካም ቀን ይሁንላችሁ። ባይ ባይ።